ሰላም እንዴት ናችሁ? ሚና ነኝ። እንኳን ወደ ዩቲብ ቻናል በሰላም መጣችሁ። በዛሬው ቪዲዮ ላሳያችሁ የሚፈለግኩትኝ ቺያ ፑዲንግ ነው። ቺያ ፑዲንግ በውጭ ሀገር የሚኖሩ በጣም ብዙ ዜጎች ይሰሩታል፣ ይጠቀሙታል። በጣም ቫይራል ነው። እኔ አጋጣሚ ሆኖ ስሪል ብሎ ሰዎች ያው ትቻለች ስለሚ ይችላለሁ ምትንብላ ታባዝ ያለች ብኝ ልስራ ብዬ ነው እና ሁሉ ግብአት ነበራቸው። በዚህ ቺያ ፑዲንግ ለመስራት የተጠቀምኩት ራሱ ቺያ ፑዲንግን፣ ወተት፣ እርጎ ማር ናትሶች፣ ሚክስ ናትሶች አሉና እነሱን። ኦት ከፈልጋችሁ አማራጭ ኦት መጠቀም ትችላላችሁ። እኔ ግን እነዚህን ነው የተጠቀምኩትኝ። በእርግጥ ለአንደኛ አይነት ለኢትዮጵያ እንጀራ በልቶ ጥግብ ብሎ መዋላ የሚፈልግ ሰው የሚሆን አይደለም። ግን የእውነት ክብደት ያስቀንሳል። እኔ ይሄኛውን ናትስ ወደዋለሁ። ይሄ ቆንጆ ናትስ ነው፣ ስበለም ደስ ይለኛል። ሪፍ መሰለኝ አልሪፍ መሰለኝ ካልተሳሳትኩኝ እሱ ነው። ከዛ ዝም ብዬ ላሳያችሁ ስላሰብኩ እራሴ በዚሁ ይዤ ነበር እየቀረጽኩ የነበረው። እንደምታይ ትርጎም ማሩን፣ ወተቱ ምናምን አድርጌ አንድ ላይ አጋባልቄ ከዛ በማንኪያ አለክቼ ትንሽ ስታደርጉበት እንትን ይላል ራሱ ይዝለገለጋል። እንደዚህ ሲያድር ልክ እንደ ተልባ ነው የሚሆነው እና ደስ ይላል። እኔ ክብደት ያስቀንሳል እንዲሁ መጠጣት ብሎኝ በሎሚ ትንሽ ወስጄ ሎሚ አድርጌ በውሃ ዘፍዝፌ፣ ይሄ የምታዩት አሁን ማድረገው ማለት ነው። ዘፍዝፌ ለመጠጣት ሞክሬ የነበረ ግን አይገፋም። ከዛ እንደዚህ ግን ተሰርቱ አንድ ወስጄ ስበላ ግን ይሄ የተሻለ ነው። ይሄኛው ይሄኛው ይሄኛው ደስ የሚለው። ከዛ ከፈልጋችሁ በአትክልት ደግሞ ቶፒ ማድረግ ትችላላችሁ። በፍሩትስ ማለት ነው። እኔ ሙዝ፣ ኪዊ፣ ስትሮበሪ ማንጎ አላቅም፣ ሸማም በአረበኛ ሸማም የሚባልም ተጠቅም ያለው። እንግሊዘኛው ምን ሜሎን ነው የሚባለው? ሜሎን ተጠቅም ያለው አማርኛውም እንዲሆን አላቅም። የፈለጋችሁትን ግን ቢሆን ቢሆን መብላት ስትፈልጉ እዛው ፍረሹን ክትፎ አድርጋችሁ ፍሩቱን ከላይ ብታደረጉ ትችላላችሁ። አይ እንሰንፋለን የምትሉ ከሆኑ ደግሞ እንደዚህ ሰርታችሁ ለሳምንት ያህል ለአምስት ቀን ለአራት ቀን ለሳምንት፣ ሰርታችሁ አንድ ማስቀመጥ ትችላላችሁ። እቃው ግን ፕላስቲክ ባይሆን ይመረጣል። ፕላስቲክ ከሚሆን የጠርሙሶች ቫይሬክሶች ቢሆኑ ጥሩ ነው ብዬ አስባለሁኝ። እንግዲህ ክብደት መቀነስ ያሰባችሁ ራሳችሁን እንደዚህ ተንከባከቡ እላለሁ። ያው እኔ ቶሎ መቀነስ አይነት ሰው አይደለሁኝም፣ ግን ስሰራ ለምን አላሳያቸውም? ብዬ በሰው ቤት ድርቅ ብዬ ሰርቻለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ በሰላም ሁኑ።